ቱርካን ከቤተሰቦቿ ጋር እየተጣላችለት ብዙ ዋጋ የከፈለችበት ትዳሯን በቸልተኝነት ልታጣው ከጫፍ ደርሳለች። ለቀናቶች ስታደባብሰው የቆየችው ሚስጥር አሁን ሶመር ራሱ ባይኑ እያየ ነው። ሩቻል ይህን ነገር በተወሰነ መልኩ አቀነባብረዋለች። ሩቻል ለሶመር እንዲሆኑ እንዲሆኑ ብላ ከመናገር ይልቅ ነገሮችን አቀነባብራ ሶመር እራሱ እውነቱን እንዲያይ አርገዋለች። አሁን ቱርካንና ሶመር እየተጨቃጨቁ ናቸው። ቱርካን ሶመርን እየተጋፈጠችው ነው። አንድ ጊዜ ሰማኝ እያለችው ነው። ነገር ግን ሶመር ሊሰማት አይፈ አይፈልግም አልሰማሽም ብሎ የጨዋ ነበረ። ቱርካን እንደሚጎዳኝ ታውቂያለሽ። ውሸትሽ ነው የሚጎዳኝ፣ አስመሳይነትሽ። እንዴት ብትቀየሪ ነው እንደዚህ ሆንሽው? እኔ መጀመሪያ ማውቃት ቱርካን በጣም የዋ ነበረች፣ የዋ ነበረች። አሁን ያለችው ደግሞ ቱርካን ሌላ ናት። ቱርካን እኔ እኮ እንደዚህ መሆንሽን ባውቅ ኖሮ እኮ ከአንቺ እኮ ፍቅር አይዘኝም እኮ ነበረ እንደዚህ አይነት ሰው መሆንሽን ባውቅ እያለን ነበረ። ሶመር ምን የምትናገረው ሶመር፣ የምትለው ነገር ተጠንቀቅ እንጂ ሳታስብ እኮ በማል እኮ የማይመስል ነገር እያልክ ሆኖ ምን ሆናል አለችው። በጣም ያሳፍራል፣ ያሳዝናል። በጣም ይሁልሽ። በጣም የሚያሳዝነው ነገር እንደ እናቴ እየሆንሽ ነው። ቁጭ እናቴን እየመሰልሽ ነው። በቃ ነገር ለስራሽ አላት ፍጥጥ ብላ የችው። ሶመር የፈለገ ነገር ቢፈጠረ እንደዘብ ለመናገር አትችልም። በጣም ነው የሚጎዳኝ። ምንሆናል መጀመሪያ ሰማኝ እኮ ነው ያልኩ፣ ለምሮ የማሰማኝ አንድ ጊዜ እንኳን ብትረዳኝ ምን አለበት አለችው። ምንድሮ? ድሮ ምሰማሽ? ምን ልስማሽ? እስኪ ምን የሚነገር ነገር አለ? እስኪ ስሚ ምሮ፣ ቆይ አንቺ ችግርሽ ምሮ? ችግርሽ እያላን ነበረ። ታዲያ ከኔ የበለጠ ቤተሰብ መራትክ ማለት ነው አለችው። ቤተሰብ ምን ያርግሽ? ምን ያርግሽ ቤተሰብ? ሁሉ ጊዜ ነገር በተፈጠረው ቁጥር በቤተሰብ ነው የምታሳብቢው። እንዲሆነ እንዲሆነ ቤተሰብ በዚህቶ በዚህ ገባ ምናምን ነገር። ከዚህ በኋላ በጭራሽ እንደዚህ የሚባል ነገር አይሰራም። ቱርካን ምን የምታብራሪ ላይ ነገር የለም በቃ። እያላን ነው ፍጥጥ ብላ ታየዋለች። እኔ ብዙ ጊዜ ጠይቅሻለሁ ቱርካን፣ ምንድን ነው የሆነ ነገር ካለ ንገርኝ እልሻለሁ። አንቺ ዝም ሁሉ ጊዜ ዝም በቃ ማስመሰል ውሸት አላቅም እያልሽ መናገር እያላን ነበር። ድንጋት ሴቪ ላይ ከቤት ወጣች። በርጋ ቆማ ስታያቸው ነበረ። አሁንም ቢሆን እኮ ትክክል እንደሆን ሽኮ ነው የሚሰማሽ። የሚያሳፍረው ነገር ይበቃል ከዚህ በኋላ ብሏ ትቷት ሄደ። ግራ ገባት። ድንጋት ሴቪ ላይ መጣች። ቱርካን ስትላት ቴቴቴ ይቅርብኝ፣ ይቅርብኝ ብላ ትቷት ሄደች። አሁን የሩቻል ሾፌር ይህን በርቀት እየተከታተለ ነበረ። ደውሎ ነገራት ነው። ጥሩ ጥሩ እያለች ስልኩን ዘጋቸው። ከዛም አይ ላይ እየመጣች ነበረ። ምንድን ነው ቡናውን ያለ ስኳር እኳን አምጭልኛል አለቻት። ወይዘሮ ዞሮ ቻል እንዴ ቡናውን በወተት አምጪልኝ ብለሽኝ እኮ ነበረ እኮ አለቻት። እኮ መልሿ ታዲያን ደግሞ በባዶ አሰኘኛ ውሰጃው ትከራከሬ ትላታለች። አይላ ደንግጣ ይዛው ሄደች። ቱርካን ግራ ገባት። ቱርካን በብዙ አቅጣጫ ከእናቷ ከሩቻል ከብዙ ሰው ይህ የማስጠንቀቂያ ደርሷን ነበረ። ቀድሞውን ይህ ነገር እንደሚመጣ ተነግሯታል። ኦዛርም ቢሆን ነግሯን ነበረ። እሷ ግን ሀሳቧን ሳትቀየር ቀርታ ነበረ። አሁን ትንሽ የጸጸታት ይመስላል። አሁን ጭር ያለ ቦታ ትመጣና ቁጭ ብላ ታለቅሳለች። ብዙ ነገር እያስታወሰች ነው። ሶመር ደግሞ ጨነቀውና በቀጥታ ሴት ልጁን ለማየት ሄደም ወደ ውስጥ እያገባ ነው ነው። ሚኔ ደስ አላት። ሚኔ ልብሷን ለባብሳ አካባቢ ልትወጣ ነበረ። ሶመር በቃ እንዳልኩ እሺ፣ ከተወሰኑ ደቂቆች በኋላ ተመግባት አለ። ዳይፐሯን ትቀይርላታለ፣ ከዛ እንቅልፍ አንተኛለች እያለች ስታጣድፈው፣ ምንድን ነው ማለት ግራ ገባኛው። ለመወቅ ስለጓጓኝ ነው በሌላ ነገር እንዳተረጀው የት ልትሄጂ ነው ግን አላት። ትላንትና እየተዋወከውን ኢንጌን ላገኘው ልሄድ ነው አለችው። ፍቅረኛሽ አላት። አረ ፍቅረኛ አይደለም አሰልጣኝ ነው። እንደገና ደግሞ ስለልቦናም ሀኪም ነው እያለችው ነበረ። አረ እባክሽ እና ልትታከሚ አላት። ማለቴ ሜዲቴሽን፣ ዛሬ የሆነ ሜዲቴሽን ነገር እንሰራለን አለችው። ሜዲቴሽን ለ ሰከንድ ታረጋግተሽ እንኳን አርፈሽ ማጠቀመጭ ሴት ጭራሽ ሜዲቴሽን አላት። ሶመር ያው በብዙ ነገር እማራለሁ። ወደፊት ችግር የለም። ህይወቴ ላይ አተኩራለሁ። ህይወቴ ላይ እንዴት ማተኮር እንዳለብኝ፣ ከሌሎች ነገሮች እንዴት ራሴ ማስቀደም እንዳለብኝ ቀስ በቀስ እደርስበታለሁ፣ እማራለሁ አለችው። ጥሩ እሺ እያለ አልነበረም ሶመር። ቶሎ ደርሽ እንድመጣ መኪና ልጠቀም አለቸው። ዝም ብሎ አያታያትና እሺ ውሰጂ ብሎ ቁልፉን ሰጣት። ደስ ብሏት እየቦረቀች ቁልፉን ይዛ ወጣች። በሌላ በኩል ዳራ ለቤተሰቧ ሳትናገር አይቫይክ መታለች። አሁን ከፍቅረኛዋ ጋር ናት፣ ከሙስጠፋ ጋር እጁን ይዛው፣ አሁን ወደ ኢዝሚር ሊሸኛቸው ነው። መኪና ውስጥ ሊገቡ ከዛ እነሴር ዳርና ጃንንን መኪና ውስጥ ካስገባ በኋላ ከዳሪያ ጋር እየተያየ ነበረ። ድንገት በርቀት ኔዜት አየቻቸው፣ ደነገጠች። ወይኔ ነስሪን ተበላሽ እያለች እየተመለሰች ነበረ። ነስሪን ደግሞ ኪችን ውስጥ ናት፣ አጠገባ የምትገኘው ፌሪዴ ናት። ካላገዝኩሽ እያለቻት ነው። እንዴት ምግብ ማብሰል እንዳለባት በደንብ እንደምታቅየ ነገረቻት። አብረው እየወሩ ታዲያ ዛሬ እንዴ ነበረ ብላ ድንገት ነስሪን ጠየቀች። በጣም ቆንጆ ነበረ። አንድ ላይ ነበርን፣ ዳርያም ከፍቅረኛ ጋር መታ ነበር አለቻት። ዳርያ ብላ ነስሪ እንደነገጠች። ሲጀመርም ዳርያ መምጣቷን ሁሉ አታውቅም ነበር እንኳንስ ከሙስጣፋ ጋር ተሆን ቀርቶ። ነገር ግን ነስሪን አሁን የጨነቃን ነገር ማን ነው ፍቅረኛ የሚለው ጉዳይ ነው። ዶኑሽን ጫን ብላ ጠይቀቻት። ማን ነው እያለቻን ነበር ነው ድንገት ቤት ደረሰች። ቱርካን ደወለችላት። በጣም ፈርታለች። እመጣለሁ እያለቻን ነው። አሁን ነስሪን በቀጥታ ዶኖሽን ወደ መኝታ ክፍሏ ይዛት ሄዳ ጫን ብላ እየጠየቀቻት ነበረ። ዶኖሽ ብዙ ጊዜ ለማዋሸት ሞከረች። ለምን ነው ዳርያ የመጣችው? ለመጣች አለቻት። ዳርያ የሆነ ነገር ለመውሰድ ነበር የመጣችው አለቻት እና ልብሎ ወደ እና ቦታ ቤት ልመጣቸው ወደ ቤቷ ስትላል ነበረ። ከዛ ዶኖች ዝምታዋ ቀጠለ። እሺ ፍቅረኛ ደግሞ የተባለው ማነው? ሙስጠፋ ነው አለቻት። አሁንም ቢሆን ዶኖች አማራጭ አጣች። አውሱ ነው አለቻት። በጣም ያሳዝናል፣ ያሳፍራል። ዳረኛ ቤተሰቦቿ እያለን ቀድማ ወደ ሙስጠፋ ሄደች። እንዴት አገኘችው ሲል ስትላል ነበረ። ያ አውሱ ነበር የመጣው ዛው ኢዝሚር መኪና ነበረው ምናምን፣ እንደገና እድገት እንዳገኘ እየነገራቸው ነበረ። ከዛ ድንገም መጡ አለቻት። በጣም ያሳዝናል እና ከእኔ ተደብቆ በሚስጥር መገናኘት ጀመሩ ማለት ነው። አንቺ የተሸናት መክረትም አለቻት። እማ የውንን ለመናገር ነግረን ነበረ፣ ግን አትሰማኝም። በቃ ደከመኝ እኮ ከእሷ ጋር ለመጣላት ብዬሽ እኔ ተውኩት ስትላት አለች። ከዛ ነስሪን ሳድቅ ሲጣራ መጣች። ከዛም በኋላ እራት ልታቀራረብ ነው። በአንድ በኩል ደግሞ ፌሪዴ የሰራችውን የሚጣፍጥ ምግብ ለሳድቅ እያቀመሰችው ደስ ብሎት ይበላል። ከዛ ነስሪን ወዲያው ወደ ዳሪያ ደወለችላት። ሌለው ዳሪያ እንዴነሽ የነሽ አለቻት። እማዬ አንቺ ራስሽ እንዴነሽ ደናነሽ እያለቻ ነበረ። ደህና ነኝ የነሽ ጥያቄ መልሽ ትላታለች ነስሬን። ከዛ በኋላ አሁን በዚህ ጥያቄ እየተደናገጠች እያለችው ዳሪያ ናት። ከዛ ዳሪያ እማዬ ለምር ደዚ አይነት ጥያቄ የምትጠይቂው? ደካክሞኛል ከዩኒቨርስቲ ወጥቼ ወደ ሆቴል እየርኩኝ ነው አለቻት። ምን እናት ዛሬ ትምህርት ከባድ ነበረ ምን ነው አለቻት አዎ፣ ትንሽ ትንሽ እያዞረኝ ነበር ደካክሞ የነበረ አለቻት። አሁን ነስሬን እንደተዋሸች እየገባን ነው። ድንጋይ ሳድቅ መጣ ቶሮ ስልኩን ዘጋች። ማን የደወለው ብሎ እየጠየቅ አልነበረም። ከዛ ዳሪያ ለምንድነው ግን የማየየነሽ የነሽ ምናም ብለ የጠየቀችኝ ብላ ራሷን እየጠየቀች ነው። ቱርካን አሁንም ቢሆን ስህተቷን ያመነች አይመስልም። ኔዜት ጋር ከመጣሽ በኋላ እኔ ኮ ልክነኝ ብላ እየነገረቻት ነው። ኔዜት ግን አጥፈ ተሻለ እያለቻት ነው። ቱርካን ደግሞ የምታሳብበው በሰው መር ነው። አንድ ጊዜ እንኳን ቢሰማኝ እያለች ነው። ሲጀመር ይህን ስራ ኮ ለማቆም እኮ ሞክሬ ኮ ነበረ። ነገር ግን ለመነችኝ። ሴቪ ላይ በቃ እችን ስራን ጨርስ አለችኝ። እሺ አልኳት። ሲያስቀምጥ እንጂኒኮ ሶመርን የማናደድ የማበሳጨት ስሜቱ የለኝም እያለቻ ነበረ። ቤቤቤቤ እሱን አናግሪው አናግሪው ረጋ ብለሽ ቱርካን። እኛ እንደሆነ መጀመሪያ ይህን እንደሚመጣ ታውቀን ነግረንሽ ነበረ። እናትሽም ያስጨነቃን ንደ ይህን ነገር ነበረ። ከዚህ በላይ ብዙ ትጨነቅ እያለቻ ነው። ቱርካን ግን ድንገት ያቅለሸለሻት ጀመረ። እያቅለሸለሻት ወደ መስኮት ተጠግታ ንፋስ እየተቀበለች ነው። ሶመር አሁን ከኪራዝ ጋር ሆኖ እየተጫወተ ነው። በማል በማል ታለቅስበታለች። ግራ ገባው። ወደ ሚኔ መደወል አለበት። ደወልላት። ሚኔ ከኢንጊንጋ እልም ያለ ጫካ ውስጥ ነበረች፣ ጭር ያለ። ከዚም በኋላ ስልክ ሲደወልላት ሜዲቴሽን ጀምረው ነበረ ነበረ መመሰጥ። ከዛ አንድ ይቅርታ ብላ ስልኩን አነሳች። ሄሎ ሶመር አራ ሜዲቴሽን ላይ ነኝ አለችው። አራባ ክሽሚኔ ኪራዝ እያለቀሰች ነው፣ ምን ላድርግ አላት። ከዛ ምን ማድረግ እንዳለበት ነግራው፣ በቃ በቃ ከዚህ በኋላ ችግር የለም ስልኪን አነሳም እንደውም አጠፋዋለሁ ብላ ተረጋግታ ከኢንጊንጋ ቀጠለች። ሶመር ከዛ ግራ ገብተውት ኪራዝን እንዳታለቅስ ለማድረግ እየሞከረ ነበረ። በሌላ በኩል ቱርካን ከኔዜት ተለይታ የሄደች ነው። ኔዜት ከሶመር ጋር ብዙ አትጨቃጨቂ ተረጋግተሽ አናግሪ እያለች ነው። ቱርካንን ያውቃለሁ ብላ ወደ ቤት እየተመለሰች ነው። በሌላ በኩል ሩቻል ማታ ተረጋግታ ብቻዋን ሆና እራት እየበላች ነው። ቱርካን ወደ ቤት እየመጣች ነው። ገና ከበረ ስትገባ አይላ ወይዞቻል ብቻዋን ተቀምጣ ራት እየበላች ቀስበለሽ ግቢ አለቻት። እሺ እሺ ችግር የለም ብላ ገባች። ከዛ ተቀመጠች። ከዛ ሩቻል ፊቷ ላይ ፈገግታ ይታያል። ፈገግ ብላ ቱርካን ያየቻ ቱርካን ትንሽ ተናዳለች። ከዛ ይላል አትክልት ብቻ ነው ፈልገው ሌላው ነገር ተይውታት አለች። አሁንም ቢሆን አነሳ አርጋ ነበር ለብላት እየሞከረች አለችው። ቱርካን እንዴ ነው ምን ነው ብቻዬን እራት እየበላው አዝነሽልኝ ነው የመጣሽው? ፊትሽ ላይ ግርታ ይታያል። ምን ሆነሽ ነው? ቅር ያለሽ ተመሳይ ያለሽ ስትል ነበር። ቱርካን ዝምታዋ ቀረ። ምን ነው ችግር አለ እንዴ? አለቻት። እሺ ምንድን ነው? ታውቂ ነበር አለ የፈጠረውን ነገር ታውቂያለሽ አለ ሲጀመር አንቺ ነሽ አይደል ነገር ያቀነባበርሽው? አለቻት ከዚያ አምሮቻል ምን ምር ያቀነባበርኩት ምን ስትላል ነበረ። አዎ ታውቂያለሽ አንቺ ነሽ እያለቻል ነበር። ምን ሆኖ ማቀው ተናገሪ እንጂ ትላታለች። አዎ ሶመር ዛሬ ሁሉን ነገር አውቋል አለቻት ኧረ እባክሽ ብላ ሩቻል እየጠየቀች ነው አውቀው አውቋል አንቺ ነሽ የነገርሽው ስትላል ነበር። እኔ እንዴት ብዬ ነገር ይችላለሁ እኔ እንደዚህ ጨካኝ ናት ነው እንደ ይመስልሽ? አለቻት ምንም እንዳለቸው ነገረቻት። ጥሩ በቃ ብቻ ሁሉን ነገር አውቋል። ተጨቃጨቅን፣ ተጣላን፣ ግን በጣም የሚያሳዝነው ነገር ሊሰማኝ እንኳን አልፈልገም። ምን አለበት አንድ ጊዜ እንኳን ቢሰማኝ አለች እንዴ አንቺ እኮ ነሽ ይህን ሁሉ ውስጥ ያት የፈጠርሽው እኮ ምን ነው ደሞንም በልጄ ታሳብቢያለሽ እንዴ አለቻት። በልጅሽ አላሳበብኩ ወይዘሮ ሩቻል ነገር ግን አንድ ጊዜ እንኳን ሊሰማኝ ይገባል ለምሮ ማተረጅኝ አለቻት። ምንድን ነው የሚሰማሽ? ምን ምን ምን ብሎ ነው የሚሰማሽ? እንዴ አንቺ ከስተትሽ አተማሪም እንዴ። ዛሬ ስትራን ነበረ። ሁለት ሴቶች መግባባ ከበዳቸው። ቱርካን እንዲሁም ሩቻል መጣላት ጀመሩ። ሩቻል ግን ቱርካን እያስጠነቀቀች እያስጠነቀቀቻን ነው ቱርካን እንዲህ ማድረጓን ከቀጠለች ሶመር እንደምታጣው እየነገረች አን ነው ቱርካን አንቺን ከምሰማ ብቼን በሆኑ ይሻለኛል ብላ ልትሄድ ነው። አረገልንገርሽ ልጄን በቻልኩት አቅም በሙሉ ጠብቋል ውስጥ ነበረ። አይ ሩቻል ቅድም ሶመር ምንዳለኝ ታውቂያለሽ ሀሳብ ነው የማዝነው። እንደ እናት የሆነሻል አለኝ ስትላን ነበረ። ይህ የማይመስል ነገር አታወሪ ትላታለች። አዎ ብሎኛል እያለኝ ግን በጣም ተከፍቶ ነበረ። በአሉታዊ ስሜት ተሰምቶት ነበር እንደዚህ ያለው አለቻትች ወረኛ ትላታለች። ቱርካን ትታት ሄደች። ሩቻል ግን ይሄ ነገር እየተሰማት ነው። የምር ብሏል እንዲህ ብላ ራሷንም ጠየቀች። አሁን ሶመር ቁጭ ብሏል። ወዲያው ሩቻል ደወለችለት። ሶመር የት ነህ አለችው። ሚኔ ቤት ነው ያለሁት ከኪራዝ ጋር እያላን ነበረ። እንዴ ሚኔ አጠገብሀለች አለችው። እያለችም እሷ እስከምትመጣ ድረስ ያው ኪራዝ ሌላት ብዬ ነው በማለት ተናገረ። ጥሩ መጣውኝ ትለዋለች። ከዛ በኋላ ለአይላ እራት አዘጋጅና ይዤ ሄዳለሁ እያለች ነው። እዛ ለመብላት አልገባኝም። ወይዞ ሩቻል እንደ አዲስ ምግብ ልስራ ለስንት ሰው ነው ማዘጋጀው? አለቻት። አይላ ግራ ገብቷት፣ ለእኔ ለሚኔና ለሶመር ለሶስታችን፣ እንደ ላይ ፍጠኝ አለቻት። አይላ እሺ ብላት እያየቻት፣ ከዛ በላ ሩቻል ትታት ሄዳለች። ሩቻል ከተወሰኑ ደቂቃዎች በኋላ ወደ ሶመር ጋር መታለች። አሁን ኪራዝን እያረጋጋችለን ነው። ከዛ ኪራዝን ካስተኛቻት በኋላ ሶመር ተናዶ ቁጭ ብሏል። ወደሱ እየቀረበች ምን ተፈጠረ ብላ እየጠየቀች ነው። ቱርካን አሁንም ቢሆን እያቀለሸለሻ ነው። ጥሩ ስሜት እየተሰማት አይደለም። አይላ መታ ቅድም እኮ አልበላሽም ብላ ሌላ ነገር እየሰጠች ነበረ። ከዛ በኋላ ቱርካን ውይ ይቅርብኝ ብላ እየሮጠች ወደ መታጠቢያ ክፍል ገባች። እያስመልሳን ነው። ከዛ በኋላ አይላ በርጋ ቆማ እንዴ ቱርካን አርግዘሽ እንዴ ብላ እየጠየቀች ነበረ። ከዛ ቱርካን ቀና ብላ ካላንደር እየተመለከተች ነው። ሊሆን ይችላል ብላ አሰበች። በጣም ነበረ ጥሩ ስሜት እየተሰማት ደስ አላት። አወሩቻል ዘን ካስተኛሽ በኋላ ወደ ሶመር ተጠግታ ልጄ ምንድነው እንደዚህ ያስጨነቀ ተጨንቃል እኮ አለችው። አይ ማየ ምንም ዝም ብዬ ደካክሞኝ ነው ድካም ነው አላት። እርግጠኛን ነኝ አለችው። አዎ እርግጠኛ ነኝ እያላን ነበረ። ጥሩ እሺ፣ ለማንኛውም እኔ ሁሉን ነገር አውቃለሁ የለ ስማ፣ አባትህ ምን ሲያደርግ ለነበረ ከድሮ ጊዜ ጀምሮ እያንዳንዱን ነገር አውቃለሁ እና ያው ይህን ነገር ልነግርህ እፈልጋለሁ አለችው። ለምን ታዲያ አልነገርሽኝም እና ለምን ዝም አልሽ? አላት። ምክንያቱም በቃ ብናገር ምንም ትርጉም የለውም፣ እንደገና ደግሞ በራሴ መነሳት በራሴ ቁስሌ መፈወስ ስላለብኝ ነው። ማንም የምተማመንበት ሰው የለኝም፣ በራሴ መቆም ስላለብኝ ነው። ታውቀኛለህ፣ እኔ ነገሮች ስኔ ከባር ሲሆኑብኝ በራሴ ብዙ ነገር ማለፍ ፈልጋለሁ። እንደገና ደግሞ ታውቃለህ በአንተና በአባት መካከል ያለው ግንኙነት እንዲበላሽም አልፈልግም። ስለ ሴትዮዋ ማውቃለሁ፣ ስለ ሙስጠፋ ማውቃለሁ። ነገር ግን ከዚህ ሁሉ በላይ በጣም ያናደደኝ የቱርካን ነገር ነው። ቱርካን ይህን ነገር ካወቀሽ በኋላ ነግርኳት አቁሚ ብዬ፣ እሷ ግን ልትሰማኝ አልፈለገችም። ብዙ ጊዜ ነገርኳት፣ ጨቀጨኳት፣ እናቷንም ላኩባት ግን ምንም አልሰማችኝም በማለት ስትናገር ተናዶ ከተቀመጠበት ተነሳ። ዛሬ ተጣልተን ነበረ በቀይ የምን የምን ነገር ነበር የተነጋገር ነው አለ። በጣም እየከፋው ነበረ። እሺ ሶመር ሂድ። እናንተ አሁን እሷን አውራት እሺ ምንድር እንደሆ አላማዋ በማለት ጠየቀችው። ምን ብዬ ነው መውራት ማየ እስካሁን ደስ እኮ ስትዋሸኝ እኮ ነበረ። እኔ እኮ ምንም ነገር ካለ ምንም ነገር ከተፈጠረ ንገሪኝ፣ ታማኝ ሆነሽ ምንም ነገር መደባበቅ የለብንም ብዬ አንድ ሺ ጊዜ ነበር የነገርኳት። ግል ይህን ነገር መደበቀ ለምን እንደፈለገች አልገባኝም ብሎ አለቀሰ። እሷ ከዛ ታባብሎ ጀመረ። ይሁል ታውቃለህ፣ እኔ ያንተ ደስታ ስለሚያሳስበኝ ነበረ ይህን ነገር ያልነገር ወይም ያልፋል በቃ ብላ እያቀፈችው ነበረ። እሱም ማባበል ጀመረች። ይሁል፣ ይሄ እኔ ደካማ ጎኔ ነው። ማንም ሰው በደካማ ጎኔ ገብቶ እንዲያጠቃኝ አልፈልግም። ግን እኔ ደግሞ ክፉ እናት አደለሁ። በዚህ ምክንያት አንተን ማጣትም አልፈልግም ነበረ ብላ ነበረ ስታባብለው የነበረው ከዛ እሷውንም ቢሆን እናቱን እያቀፈ ነው በአንድ በኩል። ከተወሰነ ደቂቃ በኋላ ወደ ቤት እየመጡ ናቸው። ግን ደግሞ ቱርካን እስከመድረስ ቁጭ ብላ እየጠበቀችው ነበረ። ሶመር አልመጣም ግራ ገባት። በጠዋት ከእንቅልፏ ስትነሳ እጇን ስታንቀሳቀስ ሶመር አጠገቧ የለም የት ሄዱ ነው ብላ ራሷን እየጠየቀች ወጣች። ስጦታ በረገ የነበሩ ሶፋ ላይ ተኝቷል። ወደ ምታጠቢያ ክፍል ገባች። ከዛ ለሱ ይን ነገር አልብሰው ወደ ኪችን መጣች። አይላ ጋ ጠጋ ብላ አይላ ሶመር ትላንትና ስንሳን ነበር የመጣው ብላ እየጠየቀችን ነበረ። ቱርካን ምናልባት ሶመር ሚኔጋ አድ ድሮ ወይ ደግሞ በጣም አምሽቶ ከመጣ የሚል ጭንቀት ለቀቀባት። ከዛ አይ ላይ እየነገረቻት ነበረ ሰዓቱን እየነገረቻት። ከዛ ትንሽ ቆይተ ብላ የመጣችው ሩቻል ነበረች። ወዲያው ነበር ቱርካን ትታቸው ሄደች። ከዛም በኋላ ቀስ ብላ ሩቻል ወደ ላይ ቀረብ ብላ ለዛሬ ማታ መትለብሹ ልብሳለሽ እንዴ አለቻት። አዋልን ወይዘሮ ሩቻል ባለፈው ዕለት ለቱርካን ሰርግ ጊዜ ያረኩት ቀሚስ እሱን አደርጋለሁ ስትል ነበር። ለምን በቃ ለማንኛውም ወደ ሙጅጋን ሱቅ ተሄጅና የፈለግሹ መረጫ አለቻት። አራ እንደዛ ይገባ መሪያ ይገባኝም ስትል ነበር። ዝም በይ ባክሽ ያልኩትን ነገር አድርጌ አትከራከሬ ብላት ተቆጥታት እየደች ነበረ ቀስ ብላ ቱርካን ሶመር ቀረብ ብላታናግሮ ሞከረች እሱ ግን ፊት ሆንም ቢሆን አልተፈታም መጨቃጨቅ ጀመሩ ከኔ ምን አስደበቀሽ ብሎ እየጮባን ነው አንተ ራሳ እና ደኛ ለምን እንደዚህ የምትናደጀው ለምን የምትቆጣው እያለች ነው ትቷት ሄደ ከዛ እሷን ባ በሩን ባይል እየዘጋችሁ ነው ሩቻር ቢሮ ነበረች ከታሽ ተቀምጣ ኧረ ቀስ ትላለች ድንገት ኦዛር መጣና እስኪ ይህን ወረቀት ተመልከተው ኧረ ኤምኬ የሚባለው ኢዝሚር የሚገኘው ድርጅት እኮ ዋጋ ከፍ አደረገ ትለዋለች እኛ ታዲያ ምን አገባን እነሱ እኮ በሁለት ሁለት አመት እኮ ይጨምራሉ ዋጋ ይላታ ይሄ ድርጅት ሲጀመር የሱ ነው ተፎካካሪዋ ነው ኦዛር ልክ ከሱ እጅ ድርሾቹ ነጥቃ እንደወሰደች ሁሉ ቀስ ማንቀሳቀስ ሊያከስራት እየሞከረ ነው። የሆነ ነገር እናድርግ ስንል ስትለው እምቢ አላት። ከዛ እሷ አማራጭ ስታጣ ሶመርን አናግረዋለሁ እያለች ነው። ክቡራን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘወትር እየመጣችሁ የምትከታተሉ በላይካችሁ፣ በኮሜንታችሁ የምታግዙኛል የዘወትር ተመልካቾች በጣም በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኙናል። እስከዛ ድረስ በያላችሁበት መልካም ቆይታ ይሁን።